ማን ነው የዚህ ቤት ባለቤት የሚሆን እድለኛ? ለዛሬ እየላቸው የቀረብኩት ህጋዊ ካርታ ፕላን ያለው ነው። ወሎ ኮምቦልቻ ነው። ዘመናዊ አሰራር የተሰራ ኤልሽብ ነው። ኮርኒሱ እንደምታዩት ጅብሰም ነው። እንደዚሁ ደግሞ በረንዳው ላይ ያለው ቋሚ በብረት ነው። በርም ተገጥሟል። መስታወት ማስገጠም ነው የሚቀረው። አጥሩም ደግሞ ግንብ አጥር ነው። ምን ይሄ ብቻ ሌላም ተጨማሪ እየላችሁ ቀርብ ያለው የማህበር ቦታ ሁለት መቶ ካሬ ነው። ወሎ ኮምቦልቻ ነው። ቦታው እዚህ ጋር የምትመለከቱ ነው። እዚህ ማህበር ቦታ ላይ እንግዲህ ቤተሰብ እየላካችሁ በእኔም ላይ የገዛችሁ አላችሁ። ዛሬ እየላችሁ የቀረብኩት እንግዲህ ብዙዎቻችሁ አቅርብልን እያላችሁ የነበረ ማህበር ይሄው እየላችሁ ቀርብ ያለው የዚህን 150 ካሬ ላይ ያረፈ የአራት ክላስ ቤት ዋጋና እንዲሁም የማህበር ቦታ ሁለት መቶ ካሬውን የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሁናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሁናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ ወሎና ኮምቦልቻ እንዲሁም ከሚሲና ሀርቡ ሕጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914257198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወ በረካቱ ሰላም እንዴት ናችሁ ውድና እየተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አርማይት መልካችሁ ሰላም ናችሁ ከኛ ጋር ሁሉ ሰላም ሁሉ መልካም ነው ወደ ቻናሌ ቤተሰቦች ለዛሬ እየላቸው የቀረብኩት ይለያል መግቢያ ላይ እንደሰማችሁት የማህበር ቦታና ቤት ነው እየላቸው የቀረብኩት ቤቱ ለከተማም ቅርብ ነው ለትርፍም ይሆናል ለመኖሪያም ይሆናል። የሞቀ የደመቀ ሰፈር ነው። እንደ አልፋችሁ ካሬው ቢያንስም እባከን የተጀመረም ቢሆንም አቅርብልን ብላችሁኛል። ከሶስት ክላስ ይዞ እስከ አራት ክላስ ድረስ ቢሆን ምንም ችግር የለውም ብላችሁኛል። ይሄው እየላችሁ ቀርብ ያለው አራት ክላስ እንደ አልፋችሁ። የማህበር ቦታውም እንደዚህ ዋጋው የተጋነነ አይደለም አቅርብልን ብላችኛል። በተለይ ከሀገር ውጭ ያላችሁ እየላችሁ ቀርብ ያለው የሁለቱንም ዋጋው እነግራችኋለሁ። ቪዲዮን እስከ መጨረሻ ተከታተሉ፣ በላይክ ጀምሩት። ቤቱ እንግዲህ ቀለም መቀባት እንጂ ሌላው እንዳያችሁት ነው። ኮርኒሱ በጅብሰም ነው። እንደዚሁ ደግሞ የበረንዳው ቋሚ በብረት ነው ይለያል። መስታወት ማስገጠሙ ነው የሚቀረው። በርም ተገጥሟል። የበሩ አገጣጠምና እንደዚሁ ደግሞ በሮቹም በጣም ነው የሚያምሩት። የማህበር ቦታው እዚህ ጋር የምትመለከቱ ነው። አረንጓዴ እንደዚህ ቅጠል ነገር ስታዩ ያልደመቀ ሰፈር የሚመስላችሁ ሰዎች አላችሁ። እዚህ ጋር የተከለለው ይታያቸዋል አደለ? አጥሩ ሁለት መቶ ካሬ ነው። እዛ አካባቢ ወደ ታች ነው የሚሄደው እስከ መጨረሻ፣ ዋጋውም እየቀነሰ ነው የሚሄደውና ይህን ልታውቁ ይገባል። ወደ አስፋልቱ ቀረብ ያለው አንደኛ ደረጃ ላይ ከሁለት ነጥብ ይዞ ነው ወደ ላይ ያለው እንጂ የሚቀንስ የለም። ለዛሬ ግን ይዤላቸው የቀረብኩት ዋጋው ቀነስ የሚያደርግ ነው። እንደዚህ ሩቅ የሚባል አይደለም። ከአስፋልት ቢያንስ በእግር የሚያስኬደው እስከ አምስት ደቂቃና አራት ደቂቃ ድረስ ነው። ረጋ ብላችሁ ከሄዳችሁ፣ ፈጥናችሁ ከሄዳችሁ ከሶስት ደቂቃ አልፍም እና ይህንን እንግዲህ ቤተሰብም ስትልኩ ይነግሯችኋልና ሲመጡ እኔ እዚህ ጋር ያለውን ነገር ግልጽ አድርጌ እንደዚሁም ደግሞ ሁሉን ነገር ያልገባችሁን ግልጽ እያደረግኩ ነው ማስረዳችሁና፣ እስከ ዛሬም እያያችሁ ነው ስለምታበረታችሁ ደግሞ ከልቤ አመሰግናለሁ። ለወዳጅ ዘመዳችሁ ሸር እያደረጋችሁ በውስጥ መስመር ሳይቀራችሁ ነው የምትልኩልኝ፣ ሸር ያደረጋችሁትን ማለት ነው፣ ለሶስት ሰው ለአራት ሰው ነው ያደረግነው ሸር እያላችሁ ማለት ነው። አመሰግናለሁ፣ ቃላት ያጥረኛል። ለእናንተ በተለይ ከሀገር ውጭ አላችሁ እህት ወንድሞቼ አመሰግናለሁ። እኔም ለእናንተ እንዳቅማችሁ አቀርብላችኋለሁ። ወሎ ሀርቡና ወሎ ሸክላ ቱቼም ለምትፈልጉ አለ ሁለት መቶ ካሬ የሸክላ ሁለት መቶ ካሬ ነው። በእኔ ላይም ቤተሰብ ልካችሁ የገዛችሁ አላችሁ አለ አሁኑ ማናገር ትችላላችሁ። ስልክ ቁጥር መግቢያም ላይ አለላችሁ። እንደዚህ ደግሞ ካሬ ለማታውቁ ልጆች ቤተሰቦቻችሁም ለማያውቁ አስረዷቸው። እናንተ አሁን አላችሁበት ቤት ሆናችሁ በእግራችሁ እርዝመቱን ሀያ እርምጃ ትራመዳላችሁ። ጎኑን ደግሞ አስር እርምጃ ትራመዳላችሁ። ከዛ አስር ሲባዛ ለሀያ ትላላችሁ። በስልካችሁ ስታባዙት ሁለት መቶ ካሬ ይመጣላችኋል። እንደዚህ ቤተሰብ ልካችሁ ልክ ሲመጡ እዚህ ቦታውን ሰው እንደ ይህች ናት እንደ ይላሉ። ሁለት መቶ ካሬውን ትንሽ እያደረጉ ማለት ነው። ስለዚህ ይህንን ለማወቁ ቤተሰቦቻችሁ ነገሯቸው። እነሱም ደግሞ እንደዚህ ብላችሁ ስትነግሯቸው ያውቁታል። ተራምደውና ከሩቅ ሀገር መጥተው እኔንም እዚህ ጋር ሄጃ ሳይቻቸው የሚቆጡ ሁሉ አሉ። እንዴት ሁለት መቶ ካሬ ብላችሁ እኛ ትልቅ መስሎ ነው እንጂ ለሁለት ሰው ቤት እንደዚህ አራት አራት ክላስ የሚያሰራ መስሎ ነው እንጂ እያሉ ተቆጥቶ የሚሄዱ ቤተሰቦቻችሁ አሉና ከአሁን በፊት ነግሬያቸዋለሁ። ለቤት አዲስ ናችሁ ብዬ አስባለሁ። እንደዚህ ግር ያላችሁ ሰዎች መቶ ሀምሳ ካሬ ደግሞ አሁንም ጎኑን በእግራችሁ አስር እርምጃ ትራመዱና እርዝመቱን አስራ አምስት እርምጃ ስትራመዱ መቶ ሀምሳ ካሬ ይመጣል። በስልካችሁ አባዙት ማለት ነው። ብዙዎቻችሁ ታውቃላችሁ። ይቅርታ ለማያውቁት አንዳንድ ሰዎች ነው እንደዚህ ላስረዳ የቻልኩት። ውድ የቻናሌ ቤተሰቦች ትረዱኛላችሁ ብዬ አስባለሁ። ከዛሬ እንግዲህ ክየላቸው የቀረብኩት ይሄ ማህበር ቦታ እንደምታወት ቤት እየተሰራ ይገኛል። ከፈለጋችሁ በብልኬ ከፈለጋችሁ በእንጨት መስራት ትችላላችሁ። የሚያግዳችሁ ነገር አንድ ነገር የለም። ዶክሜንቱ፣ ሁሉም ነገር የተሟላ ነው። ቤቱ እዚ ጋር የምትመለከቱት በርበሬ ወንዝ ነው፣ ኮምቦልቻ። አሰራሩ ይለያል። በሩም በጣም ነው የሚያምረው። እንዳልፋችሁ አጥሩ ደግሞ በግንብ ነው። ያው እንደዚህ ጅምር ቢሆንም አጠቃላይ እንደዚህ የተጋነነ ወጪ ይፈጃል ብላችሁ አንዳንድ ሰዎች የምትገምቷላችሁ እና የተጋነነ አይደለም። ግርፍ ነው እንደዚህ አጥሩም የሚቀረው፣ ቤቱ ደግሞ ቀለም መቀባ ነው የሚቀረው። አንዳንድ ልጆች አላችሁ። በውስጥ መስመር እንደዚህ ዋጋውን የመጨረሻ የሚሸጡበትን ነገርን እና ከዛም በኋላ ቤተሰብ እንልካለን እንጨርስና ብላችሁ የምታስባላችሁ። ቤተሰብ መጥተው እዚ ጋር ቤቱን አይተው ሳይወዱላችሁ፣ እንደዚሁም ደግሞ ቦታውን አይተው ሳይወዱላችሁ እንዴት ነው ዋጋ እናንተ እዛ ሆናችሁ የምትጨርሱ? ልክ እንደላካችሁ አይተው ከወደዱላችሁ በኋላ ዳይሬክት ነው ከባለቤት ጋር የማገናኝላቸው። እስከዛሬም እያያችሁ ነው። እንደም ደግሞ ለካሜራ ፈቃደኛ የሆኑልኝን ሻጮችና ገዢዎችን ሲናገሩ እያያችሁ ነው። ፈቃደኛ ሆነው እንደሚሸጥና እንደዚሁም ደግሞ ደስተኛ ሆነው እንደሚገዙ ገዢዎችም አይታችኋል በተደጋጋሚ እንግዲህ ለቅቅ ያለሁኝ ለቤቴ አዲስ የሆናችሁ ገብታችሁ ቤቴ መጎብኘት ትችላላችሁ። ለበለጥ መረጃ የማህበር ቦታ አንዴ ቤት መሰራት ከጀመረ በአጭር ጊዜ ውስጥ ነው ድምቅ ብሎ የምታዩትና ዋጋውም እየጨመረ ነው የሚሄደው። አሁን ላይ የማህበር ቦታ እየጨመረ ይገኛል። ወሎ ኮምቦልቻም እንደዚሁም ደግሞ ወሎ ሸክላም ሀርቡም ላይ ያለው መቶ ስልሳ ካሬው ጨምሯል። ከአሁን በፊት እንግዲህ አይታችኋል መታችሁም የገዛችኋላችሁ አሁን ላይ ደግሞ ያለውን ጭማሬ እያያችሁ ነውና በዛሬ ይላቸው የቀረብኩትን የማህበር ቦታውንም ቤቱንም ዋጋውን እነግራችኋለሁ። ተከታተሉኝ፣ ውድ የቻናል ቤተሰቦች። እዚህ ጋር አንደኛ የምነግራቸው ነገር አንዳንድ ሰዎች እንደዚህ ትደርሳላችሁ፣ አዲስ ማህበር ሲመራ ትገዛላችሁ ብለው የሚመክሯችሁን አትስሟቸው። እናንተ አቅም ኖሯችሁ ቦታ ለመግዛት ብር ካላችሁ፣ ወዲያውኑ የተመራ ማህበር ፈጥናችሁ ልትገዙ ይገባል። ያ በኋላ እንደዚህ ጠብቃችሁ የሚመራው የማህበር ቦታ ከዛ ከከተማው የራቀ ነው። ገብቷችኋል። እኔ እንደዚህ ብዬ ስነግራችሁና ሳስረዳችሁ በእኔ ላይ መታችሁ ግዙ ብዬ አይደለም። በማንኛውም ሰው ላይ ሄዳችሁ መግዛት ትችላላችሁ። ስትገዙ ግን ቦታ ያው በውክልና ነው ታውቃላችሁ። የምትገዙትን ሰው ልታውቁ ይገባል። ልታጣሩ ይገባል። ከጎረቤት እንዴት ነው ፈጣሪን ይፈራል ወይ አላህን ይፈራል ወይ የሚለውን ልክ ቤት ሰርታችሁ ካበቃችሁ በኋላ ስልክ ማነሱ ሁላ አሉ። እንደዚሁም ደግሞ እኔን እየደወላችሁ ቤት ከሰራም በኋላ ኮ ስም ለማዞር እምቢ ያለ ሰውዬ ስልክ ሊያነሳልን አልቻለም እንደም ደግሞ ያጋዛን ሰውም እንደዚህ ሊያናግረን አልቻለም እያላችሁ ያናገራችሁ አላችሁ። ከአሁን በፊትም እንደዛ እንዳትሆኑ ልታጣሩ ይገባል፣ ሰበቡን ማድረስ አለባችሁ። ዛሬ እየላችሁ የቀረብኩት እንግዲህ የማህበር ቦታው ወሎ ኮምቦልቻ ለወሎ ዩኒቨርሲቲውም ቅርብ ነው፣ ለከተማውም ሩቅ የሚባል አይደለም። የዚህ የ200 ካሬ ቦታ ዋጋው አንድ ነጥብ ሰባት ነው፣ ድርድር አለው። ገዢ የሆናችሁ ማናገር ትችላላችሁ። ስልክ ቁጥር መግቢያም ላይ አለላችሁ ወስናችሁ አስባችሁ ቤተሰብ ላኩ ነው የምላችሁ። እዚህ ጋር የምትመለከቱት ደግሞ መቶ ሀምሳ ካሬ ላይ ያረፈው የአራት ክላስ ቤት ዋጋ አራት ነጥብ ስምንት ነው። ድርድር አለው። ገዢ የሆናችሁ ማናገር ትችላላችሁ። ስልክ ቁጥር መግቢያም ላይ አለላችሁ። ቤተሰብ ልካችሁ፣ ከሁን በፊትም የተመለሰ ሰው የለም። እያስተናገድኩላችሁ እገኛለሁ። እኔ እንኳን ባልኖር ሌላ ሰው የሚያሳይ ሰው አስቀምጬ ነው የሚሄደው ማን። ስለዚህ ይህን ልትረዱኝ ይገባል። አንዳንድ ሰዎች ደግሞ አላችሁ፣ ድንገት ደውላችሁ እንደዚ የምትፈልጉት ነገር ሳትናገሩ የትና አለሁ ብላችሁ የምታናገሯላችሁ፣ ሰላምታ እንኳን ምንም ሳትሉ ሰማይ ላይ ነው ልበላችሁ? ያለሁበትን እንድነግራችሁ ፈልጋችሁ ነው። እንደዚህ አይነት ሰዎች አላችሁ። አንዳንድ ሰዎች ውደ ቻናል የቤተሰቦች ብዙዎቻችሁ ቤተሰብ ስትልኩ አይቻለውኝ፣ እንደዚህ አይነት ስርዓት የጠበቁ ናቸውና፣ እንደዚም ደግሞ ለእኔ ስለምታስቡና ስለምትነቁ እንደዚህ ኮሚሽን እጥፍ አድርጋችሁ የምትሰጡኝ አላችሁ። አመሰግናለሁ። ከምንም በላይ ቃላት ያጥረኛል። ለዛሬ እየላችሁ የቀረብኩትን እንደምትወዱት ተስፋ አደርጋለሁ። ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወረህመቱላ ወበረካቱሁ። ሰላሙኑ እወዳችኋለሁ።